የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣችኋለን። ከንቲባ አዳነች አቤ በመቶ ሺዎች የሚቆጠሩ ቤቶች ለመስራት ውጥን መያዙን ገለጹም። አገሪቱ በተለያዩ ችግሮች ተጋላጭ ለሆኑ ዜጎቿ መኖሪያ ቤት በነፃ መስጠት ጀመረች። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለም። የአሜሪካ አምባሳደር በትግራይ ጉዳይ ጣልቃ እንደሚገቡ ገለጹም። የኢትዮጵያን ግዙፍ ህንፃ ለመገንባት ዓለም አቀፍ ጨረታ ወጣም።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 በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያን ኢንቨስትመንት ኮሚሽን ዘለቀ ተመስገን የቻይናው ሁዋጂያን ኩባንያ ከጂኤስ አዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 ዓ.ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያም በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻም ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን። የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ብለዋል። ባለፉት አምስት እና ስድስት ዓመታት የውጭ ቀጥተኛ ኢንቨስትመንት ለመጨመር ሲባል 50 ዓመት እና ከዚያ በላይ ተከልክለው የቆዩ ስራዎች መፈቀዳቸውን የተናገሩት ኮሚሽነሩም የኢንቨስትመንት ሕጎችን ማሻሻል ለውጭ ኢንቨስተሮች ተከልክለው የነበሩ የስራ መስኮችን መፍቀድና ሌሎች ተያያዥ ለውጦች መደረጋቸውንም ተናግረዋል። የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን እንዲቀየሩ በመደረጉ ምክንያት በልዩ የኢኮኖሚ ዞኖች ውስጥ የተሰማሩ የሀገር ውስጥና የውጭ ኢንቨስተሮች ያገኙትን የውጭ ምንዛሬ ሙሉ ለሙሉ እንዲጠቀሙ በኢትዮጵያ ብሔራዊ ባንክ እንደተፈቀደላቸውም ኮሚሽነሩ ገልጸዋል። በኢትዮጵያ ተሽከርካሪዎችን ከሚገጣጥሙ ኩባንያዎች ውስጥ አንዱ የሆነው ማራቶን ሞተርስ እስካሁን ከየትኛውም አካል በነዳጅ የሚሰሩ ተሽከርካሪዎችን እንዳይገጣጥም የደረሰው እገዳ እንደሌለ ለሪፖርተር ገልጿል። ማራቶን ሞተርስ በነዳጅ እና በኤሌክትሪክ የሚሰሩ ተሽከርካሪዎችን በመገጣጠምና ለገበያ በማቅረብ ላይ ነው። ስለ እገዳው በይፋ የምናውቀው ነገር የለም ሲል ማራቶን ሞተርስ ገልጿል። የአሜሪካ አምባሳደር በትግራይ ክልል ጣልቃ እንደሚገቡ ገለጹም። በትግራይ የሚገኙ ተፈናቃዮችን ወደ ቀያቸው ለመመለስ ትኩረት ሰጥተው እንደሚሰሩ አምባሳደር ማሲንጋ አስታውቋል። ከህወሓትና ከሰራዊቱ አመራሮች ጋርም መክረዋል ተብሏል። በትግራይ የሚገኙ የተፈናቃዮች ጉዳይ ጊዜ የማይሰጠውና አስቸኳይ መፍትሔ የሚያስፈልገው በመሆኑ ወደ ቀያቸው ለመመለስ ትኩረት ሰጥተው እንደሚሰሩ በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ አስታውቀዋል። ከህወሓትና ከሰራዊቱ አመራሮች ጋር መምከራቸው ተገልጿል። በኢትዮጵያ የአሜሪካን አምባሳደር ማሲንጋም ትናንት ግንቦት 12 ቀን 2017 ዓ ም በሽሬ የሚገኙ የተፈናቃይ መጠለያ ካምፖችን ጎብኝተዋል። ለተፈናቃዮች የሚደረገው ድጋፍ ዘላቂ መፍትሄ አይደለም። ዘላቂ መፍትሄ በአፋጣኝ ተፈናቃዮቹ ወደ መኖሪያ ቤታቸው እንዲመለሱ ማድረግ ነው ሲሉም ገልጸዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ ኢማኑኤል አሰፋ በበኩላቸው ከአምባሳደር ማሲንጋና ልዑካቸው ጋር የተደረገው ውይይት ዋና ትኩረታችን በተፈናቃዮች መመለስ ላይ ነበር ብለዋል። ከአንድ ሚሊዮን በላይ ተፈናቃዮች በልመና መልክ ከሚገኝ ድጋፍ ከማኖር እነዚህ አንድ ሚሊዮን አርሶ አደሮችና ነጋዴዎች እያረሱና እየነገዱ ወደሚኖሩበት ቀያቸው መልሶ ማኖር ነው የሚቀለው። ስለዚህ ዋነኛ መፍትሄው የዚህ ጉዳይ ወደ ቀያቸው መመለስ መሆኑን አስምረንበታል ብለዋል። ከንቲባ አዳነች አቤቤ በመቶ ሺዎች የሚቆጠሩ ቤቶች ለመስራት ውጥን መያዙን ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጎጎት ቁጥር 3 ተብሎ በተሰየመው የመኖሪያ መንደር የተገነባውን ባለ አምስት ወለል ዘመናዊ የመኖሪያ ህንፃ መርቀው ለአቅመ ደካሞች አስተላልፈዋል። ከንቲባ አዳነች አቤቤ በዚህ ወቅት ከተማ አስተዳደሩ የነዋሪዎች ዋነኛ ጥያቄ የሆነውን የመኖሪያ ቤት ችግር ለመፍታት እየሰራ መሆኑን ገልጸዋል። ከተማ አስተዳደሩ በቀጣይም በመቶ ሺዎች የሚቆጠሩ ቤቶች ለመስራት ውጥን መያዙን አረጋግጠዋል። ከንቲባዋ በአዲስ ከተማ ክፍለ ከተማ ተጨማሪ የመኖሪያ ቤት ግንባታ ማስጀመሪያ መሠረተ ድንጋይ አስቀምጠዋል። ከንቲባ አዳነች አበበ በጥቅሉ በመቶ ሺዎች የሚቆጠሩ መኖሪያ ቤቶችን ለመስራት መታቀዱን እንጂ የቤቶቹን አይነት በማን እንደሚገነቡና መቼ እንደሚገነቡ በውል አላስቀመጡም። ከዚህ በፊትም በተለያዩ ጊዜያት ከተለያዩ ሀገራት ጋር በመሆን በመቶ ሺዎች የሚቆጠሩ መኖሪያ ቤቶች ይገነባሉ ብለው የተናገሩ ቢሆንም እስካሁን ድረስ በተግባር የተጨበጠ ነገር አልታየም። በተለይም ከቅርብ ጊዜ ወዲህ 1997ና የ2005 የኮንዶሚኒየም ተመዝጋቢዎች በተለያየ ጊዜ ጥያቄ ማንሳታቸውና ተደጋጋሚ የተደራጁ ንቅናቄዎችን ማድረጋቸው የከተማ አስተዳደሩ ኃላፊዎች ከቤት ግንባታ ጋር የተያዙ መግለጫዎችን እየሰጡ ተስተውሏል። የከንቲባ አዳነች አቤ በመቶ ሺዎች የሚቆጠሩ ቤቶች ለመገንባት መታቀዱን በአደባባይ መናገራቸው አዲስ ባይሆንም ንግግሮችንና ሪፖርቶችን ኦዲት የሚያደርግና ተከታትሎ ለትግበራ የሚያበቃ ህዝባዊ ክትትል ያስፈልጋል ተብሏል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለም። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ህዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን ዳጉ ጆርናል ሰምቷል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የአለማችን መሪም ያደርጋቸዋል። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑም በቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። የኢትዮጵያን ግዙፍ ህንፃ ለመገንባት ዓለም አቀፍ ጨረታ አወጣም። የኢትዮጵያ ኤሌክትሪክ ኃይል ለሚያስገነባው ባለ 66 ወለል የዋና መስሪያ ቤት ህንፃ ግንባታ ዓለም አቀፍ ጨረታ አውጥቷል። የኢትዮጵያ ኤሌክትሪክ ኃይል በአዲስ አበባ ሜክሲኮ አካባቢ ለሚያስገነባው ባለ 66 ወለል ዘመናዊ የዋና መስሪያ ቤት ህንፃ ዓለም አቀፍ ጨረታ ማውጣቱን አስታውቋል። የህንፃው አጠቃላይ ግንባታ በ20792 ካሬ ሜትር ቦታ ላይ የሚያርፍ ሲሆን ሲጠናቀቅ 28724 ካሬ ሜትር የሆነ አጠቃላይ የወለል ስፋት እና 345.5 ሜትር ከፍታ ይኖረዋል ተብሏል። በአዲስ አበባ የፋይናንስ ማዕከል ተብሎ በተለየው በሜክሲኮ የሚገነባው ይህ ግዙፍ ህንፃ ዲዛይኑ በተቋሙና በአማካሪ ድርጅት በኩል የተዘጋጀ ሲሆን አሸናፊ ተቋራጭ ግንባታውን ብቻ የሚያከናውንበት የውል አይነት መሆኑን ተመላክቷል። በዚህ መሰረት ተጫራቾች ያለፉትን አምስት ዓመታት የኦዲት ሪፖርታቸውን እንዲሁም በአማካይ ቢያንስ 230 ሚሊዮን የአሜሪካ ዶላር አመታዊ ገቢ ማቅረብ እንደሚጠበቅባቸው የጨርታ ሰነዱ ያመለክታል። ከቴክኒክ አንጻር ደግሞ ቢያንስ ለ10 አመታት በግንባታ ላይ ልምድ ያላቸውና እያንዳንዳቸው ቢያንስ 370 ሚሊዮን የአሜሪካን ዶላር ዋጋ ያላቸው ሶስት ፕሮጀክቶችን በተሳካ ሁኔታ ያጠናቀቁ መሆን ይኖርባቸዋል ተብሏል። የንድፍና የግንባታ ክትትል አማካሪ በመሆን ዳር አልሃንዳሳ መሆኑንም የኢትዮጵያ ኤሌክትሪክ ኃይል ባወጣው መረጃ አስታውቋል። የግንባታውን ወጪ በተለያዩ የፋይናንስ አማራጮች ለመሸፈን ተቋሙ አማራጮችን እያየ መሆኑን ያስታወቀም ሲሆን የጨረታው ሂደት እንደተጠናቀቀም አጠቃላይ የግንባታ ዋጋ እንደሚገለጽ ተጠቁሟል። በተለያዩ የማህበራዊ ሚዲያ ትስስር ገጾች ስለ ግንባታው ወጪና ሌሎች መረጃዎች የወጡት መረጃዎች በተቋሙ በኩል ያልወጡና የተሳሳቱ እንደሆኑ የኢትዮጵያ ኤሌክትሪክ ኃይል አስታውቋል። አገሪቱ በተለያዩ ችግሮች ተጋላጭ ለሆኑ ዜጎቿ መኖሪያ ቤት በነጻ መስጠት ጀመረች። ሩዋንዳ በተለያዩ ችግሮች ተጋላጭ ለሆኑ ዜጎቿ መኖሪያ ቤት በነጻ መስጠት ጀምራለች። የሩዋንዳ መንግስት ዝቅተኛ ገቢ ኖሯቸው የመኖሪያ ቤት ለሌላቸውና ከፍተኛ ተጋላጭ በሆኑ ቀጠናዎች ውስጥ ለሚኖሩ ለጎርፍ፣ ለድርቅና ለአፈር መንሸራተት የተጋለጡና ለወደፊቱ በአየር ንብረት ለውጥ ሊጎዱ ለሚችሉ በጣም ተጋላጭ ለሆኑ የህብረተሰብ ክፍሎች ሞዴል መንደሮች በማዘጋጀት እንዲሰፍሩ የተደረገ ሲሆን ከእነዚህ ውስጥ 353 የጋራ መኖሪያ ህንፃዎች መንደር 14815 የተሟሉ መኖሪያ ቤቶችን በማዘጋጀት ወደ 62 ሺ ለሚገመቱ ቤተሰቦች አበረክተዋል። በመንደሮቹ ንጹህ ውሃ፣ ኤሌክትሪክ አገልግሎት፣ ትምህርት ቤት መገልገያ ቁሳቁሶችን ጨምሮ መስራት ለሚችሉም የስራ ዕድሎች ማመቻቸቱ የተገለጸ ሲሆን ሩዋንዳ 14.5 ሚሊዮን ህዝብ ያላት የሩዋንዳ መንግስት ሞዴል መንደሮች ማቋቋሙን በመቀጠል ለ8 ሚሊዮን ዜጎች ቤት በነፃ ለመስጠት አቅዷል ተብሏል።